አገራችን ኢትዮጵያ በቱሪዝም ዘርፍ ከፍተኛ ሀብት ያላት አገር እንደሆነች ይታወቃል። ይሁን እንጂ ዘርፉ ላይ በሚፈለገው መጠን በትኩረት ካለመሰራቱ ባለፈ በተለያዩ የአገራችን አካባቢዎች የሚስተዋሉ የጸጥታ ችግሮች በዘርፉ ላይ ከፍተኛ የሚባል አሉታዊ ተጽዕኖን እየፈጠሩ ይገኛል። ይህ የጸጥታ ችግር በጎብኚዎች ላይ ከሚፈጥረው ተጽዕኖ በተጨማሪም በቱሪዝም ዘርፉ ላይ ሰልጥነው ለመስራት ፍላጎት ያላቸው ተማሪዎች ቁጥር እንዲቀንስ እያደረገ እንደሚገኝ ተገልጿል። በርካታ ወጣቶች በቱሪዝም ዘርፉ ላይ የመሰማራት ፍላጎቱ ቢኖራቸውም ከጸጥታ ስጋት ጋር ተያይዞ ስራ ላናገኝ እንችላለን በሚል እና በደህንነት ስጋት ሌላ ለቱሪዝም ዘርፉ ቅርበት ያላቸው የትምህርት ዘርፎችን ምርጫቸው እያደረጉ መሆኑ ተነግሯል። አሁን ካለው የሴኩሪቲ አኳያ ብዙ ቱሪስቶች ስለማይመጡ ገበያ የለውም፣ ስራ የለውም ብለው ዝም ብለው በመፍራት ብቻ የአሰልጣኝ ቁጥር በተወሰነ ደረጃ ቀንሷል። ነገር ግን አሁን ያለው የሴኩሪቲ ሁኔታ በማስተካከል ሌሎች አማራጭ የሆኑ ኦፕሽናል የሆኑ የዴስቲኔሽን ሩቶችን በማዘጋጀት የቱሪስቱ የቱሪዝም እንቅስቃሴው ከፍ እንዲል ወይም እንዲጨምር ማድረግ ይቻላል። በዚህ ደረጃ አሁን ሰዎች ስራ የለውም፣ ሴኩሪቲ ችግር ስላለው ስራ እናገኝም በማለት ሞር ወደዚህ ስራ ላይ ለመሰማራት የሚፈልጉ ለመሰልጠን የሚፈልጉ በተወሰነ ደረጃ ቀንሷል። ስራ የለውም በማለት የዘርፉ ባለሙያዎች ስጋቱ ተፈጥሯዊ ነው ብለው የሚያምኑ ቢሆንም ነገር ግን ይህ የጸጥታ ችግር ዘላቂ ስለማይሆን ወደ ቱሪዝም ዘርፉ እንዲቀላቀሉ ጠይቀዋል። በተጨማሪም በአዲስ አበባም ጭምር አሁን ላይ የዘርፉ ባለሙያዎች ከፍተኛ ፍላጎት እንዳለ በመግለጽ ሌሎች የቱሪዝም ዘርፍ የስራ አማራጮችን ማየትም እንዳለባቸው ጠቁመዋል። አሁን ይሄ ሊስተካከል የሚችል ግዛዊ ችግር ስለሆነ በቅቶ ሌሎች አማራጮችን እየፈለጉ ሌላ ብዙ ሩቶች አሉ፣ ብዙ አማራጮች። ቱሪዝም በመልቲፕለ ኢፌክት አለው፣ ብዙ አይነት አማራጮች አሉ። ስለዚህ ብዙ አማራጮች ስላላቸው ወደ እኛ ጋር መጥተው ብዙ አማራጮችን ልናሳያቸው ስለምንችል ይህም ደግሞ ያለው የሴኩሪቲ ሁኔታ በቶሎ ሊፈታ የሚችል ስለሆነ ራስን አብቅቶ ለዚህ ስራ ራሳቸውን እንዲያዘጋጁና መጥተው ቢሰለጥኑ እኛ በተሻለ ውዴታ አሰልጥነናቸው ብቁ ባለሙያ ልናደርጋቸው እንችላለን። የሁላችንም እንቅፋት እንደ ልብ አለመንቀሳቀስ መቻል፣ የትኛውን ቦታ ላይ ሄደን አለማሰልጠናችን ራሱ ኢንዱስትሪው ላይ የታየው የሰው ክፍተት ብለህ የምትወስደውም እሱ ነው። ስለዚህ በቱሪዝም ዘርፉ የታየው ነገር ትክክል ነው። ልጆችም ይፈራሉ። ዛሬን መኖር ስለሚፈልጉ ከቱሪዝም ዲፓርትመንት የተሻለ ወደ ምግብ ዝግጅት፣ ወደ ሆቴሎች አካባቢ በዛ ይላል ሰው። ፍላጎታቸው ቱሪዝም አካባቢ ነው ግን አሁን በአሁኑ ሰዓት ይሏል። ያንንም እኛ ያለውን ኦፖርቱኒቲ እያሳየን ነገም ያለውን ብሩህ ተስፋ በዚህ መልክ ስለማይቀጥል ብለን ስለምናስብ ልጆቻችንን እያዘጋጀን ባለው የሥራ ሁኔታ የተለያዩ የራሳቸውንም። እየፈጠሩ እንዲኖሩም እየተደረገ አዲስ አበባ አካባቢ ላይ ብዙ ልጆቻችንን እንትን አድርጓል ወስዷል። አሁን ቤተ መንግስት ላይ በርካታ የኛ ልጆች ይሰራሉ እና አንድነት ፓርክ እንጦጦ ምናምን እንደዚህ የምትላቸው ቀላል አይደሉም። በከተማ አካባቢም ቢሆን በተለያዩ አካባቢዎች የሚሰሩ ስራዎች ልጆች የመስራት እድል ያገኛሉ አላቸው ግን ያ ብቻ በቀር በአገራችን ካለው ሰፊ የቱሪዝም ሀብት አኳያ አሁንም በዘርፉ ከፍተኛ የሰው ሀብት እጥረት እንዳለ የቱሪዝም ባለሙያዎችና ተቋማት በተደጋጋሚ የሚያነሱት ጉዳይ እንደሆነ ይታወሳል።